ሰላም፣ ጤና ይስጥልን። የተከበራችሁ አድማጮቻችን ከማሻ ኤፍኤም መቶ ሶስት ነጥብ ስምንት ሬዲዮ ጣቢያ የሚተላለፍላችሁን የሰዓቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መስተዳደር ምክር ቤት ባካሄደው 38ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፈዋል። የሸካ ዞን ምክር ቤት ባካሄደው አምስተኛ ዙር 11ኛ ዓመት የስራ ዘመን 22ኛ መደበኛ ጉባኤ ላይ የበጀት ዓመቱ የግማሽ ዓመት የስራ አፈጻጸም ሪፖርት በማድመጥ ቀጣይ የስራ አቅጣጫ አስቀምጧል። ከታላቁ የኢትዮጵያ ህዳሴ ግድብ በቀን ከ14000 ቶን በላይ የአሳ ምርት የሚገኝበት አቅም መፈጠሩን በግብርና ሚኒስቴር አሳ ሀብት ልማት ዴስክ ኃላፊ ዶክተር ፋሲል ዳዊት ገለጹ። እንዲሁም በደቡብ ኮሪያ ሳንቲንግ ግዛት ከቁጥጥር ውጭ በሆነ የስደድ እሳት ከአደጋ 24 ሰዎች ህይወታቸው ሲያልፍ 26ቱ ደግሞ አካላዊ ጉዳት እንደደረሰባቸው ተገልጿል። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ምንተአምር አስፋው ነኝ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመስተዳደር ምክር ቤት ባካሄደው 38ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። በዚህም መሰረት 38ኛ መደበኛ ጉባኤ ቃለ ጉባኤን በማጽደቅና ና የቀረቡ የኢንቨስትመንት ፕሮጀክት ጥያቄዎች ላይ ተወያይቷል። በሌላም በኩል የተለያዩ ኢኮኖሚያዊ ጠቀሜታ ያላቸው ዘጠኝ የኢንቨስትመንት ፕሮጀክቶችን መርምሮ በግብርና በኢንዱስትሪና አገልግሎት የስራ ዘርፎች ለመሰማራት 527 ሚሊዮን በላይ ካፒታል መጠን በማስመዝገብ የቀረቡ የኢንቨስትመንት ጥያቄዎችን መርምሮ ወደ ስራ እንዲገቡ ወስኗል። በመጨረሻ መስተዳደር ምክር ቤቱ በምርጥ በምርጥ ዘር ድርጅት፣ በማህበረሰብ አቀፍ ጤና መድህን፣ በኮሪደር ልማት ዙሪያ ተወያይቶ ውሳኔውን አጽድቋል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የሸካ ዞን ምክር ቤት ባካሄደው አምስተኛ ዙር አስራ አንደኛ አመት የስራ ዘመን ሀያ ሁለተኛ መደበኛ ጉባኤ ላይ የበጀት አመቱ የግማሽ አመት የስራ አፈጻጸም ሪፖርት በማድመጥ ቀጣይ የስራ አቅጣጫ አስቀምጠዋል። ምክር ቤቱ ባካሄደው ጉባኤ ላይ የ2017 በጀት አመት የስድስት ወራት አፈጻጸም አካላት ሪፖርት መነሻ ከምክር ቤቱ አባላት በተነሱ አስተያየትና ጥያቄዎች ዙሪያ በሸካ ዞን ዋና አስተዳዳሪና በአስፈጻሚ አካላት ምላሽና ማብራሪያ ተሰጥቶበታል። ዘገባው የባልደረባችን ወንድማገኝ ገሪቶ ነው፣ ተጨማሪውን እንደሚከተለው ያቀርበዋል የቀረበውን የስራ አፈጻጽም ሪፖርት መነሻ በማድረግ የንጹህ መጠጥ ውሃ ተደራሽነት ጉዳይ፣ የኑሮ ውድነት መኖር፣ የመንገድ መሰረተ ልማት በጊዜ ያለመጠናቀቅ፣ የመብራት መቆራረጥ ችግሮች መቀረፍ እንዳለባቸው በምክር ቤቱ አባላት ተነስቷል። የቱሪስት መዳረሻ ቦታዎችን ምቹ ማድረግ ላይ የተጀመሩ እንቅስቃሴዎች መጠናከር እንዳለባቸው፣ በግብርና ዘርፍ እንዲሁም በኩታ ገጠም እርሻ ላይ የተጀመሩ ስራዎች በማስቀጠል የእንሰት ቡናና የጓሮ አትክልት ላይ ውጤታማ ለውጥ ማስመ መመዝገብ ላይ መሰራት እንዳለበት ጠቁመዋል። ሕገ ወጥ የቡና ግብይት ማስቆም ላይ ትኩረት መሰጠት እንዳለበትም የገለጹት አባላቱ በድንበር አካባቢ የሚታዩ የጸጥታ ችግሮች ተከታታይነት ያለው ውይይት በማድረግ እልባት መሰጠት እንዳለበት፣ በፊት ዘርፍ አልፎ አልፎ የሚሰሩ አግባብነት የሌላቸው አሰራሮች መፈተሽ እንዳለባቸው እንዲሁም የተያዙ ንብረት በሕግ አግባብ ከማስተናገድ አኳያ ትኩረት ብደረግ የሚሉት ጥያቄዎች ከምክር ቤቱ አባላት ተነስቷል በአካባቢው ያለውን እምቅ አቅም በቴሌቪዥን መስኮት መሸጥ በመጀመሩ መደሰታቸውን የተናገሩት የምክር ቤቱ አባላት ተቋሙ ልምድ ባላቸው መሪዎች ከመመራቱ የተነሳ ባለሙያዎችም በእነዚህ መሪዎች ስልጠና ማግኘታቸው ተቋሙ በይዘትና በአቀራረብ እንዲሁም ተወዳዳሪነቱ በይበልጥ ከፍ እንዲል አድርገዋል ብለዋል ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ የተጀመሩ የበጋ መስኖ ስንዴ ስራዎችና የሩዝ ምርትና ምርታማነትን መጨመር ተግባር ጅምር ስራዎች ውጤታማነታቸው ከጊዜ ወደ ጊዜ የተሻሻለ በመምጣቱ ተግባሩን አጠናክሮ ማስቀጠል እንደሚያስፈልግም ጠቁመዋል። ገቢን በአግባቡ በመሰብሰብና በማስተዳደር በበጀት ዓመቱ ውጤታማ ስራ በመስራት በገቢ አሰባሰብ ላይ ትኩረት እንዲደረግና የአስፈጻሚ አካላት ቅንጅት እንደሚያስፈልግም የገለጹት አቶ አበበ የማሻ ከተማ የንጹህ መጠጥ ውሃ ግንባታ አፈጻጸም የተሻለ መሆኑን ገልጸው ከማስፋፊያ ጋር ተያይዞ የሚነሱ የሕዝብ ጥያቄዎችን ደረጃ በደረጃ ለመፍታት ይሰራልም ብለዋል። በዞኑ የተጀመሩ የልማት ትሩፋት ጅምር ስራዎች የተሻሉ ቢሆንም ከሕዝብ ፍላጎት አንጻር አሁንም ቀሪ ስራዎች መኖራቸውን ጠቁመው የቡና ምርትና ምርታማነትን ለመጨመር የተተገበሩ ያሉ ስራዎችን በማጠናከር የተመረተውን ምርት አሟጦ ለማይከላው ገብያ የማቅረብ ስራ ላይ ልዩ ትኩረት መደረግ እንዳለ እንዳለበት ጠቁመዋል። በዞኑ የተጀመሩ የተማሪ ምገባ ፕሮግራም የተሻለ ውጤት ያስመዘገበ ቢሆንም በሁሉም ትምህርት ቤቶች ተጠናክሮ መሄድ እንዳለበት የገለጹት አቶ አበበ የትምህርት ቤቶችን ውስጥ ገቢ ለማሳደግና ትምህርት ቤቶች ለመማር ማስተማር ምቹ እንዲሆኑ የተጀመረው ስራ በሁሉም ተጠናክሮ መቀጠል እንዳለበት ጠቁመዋል። በመንገድ ትራንስፖርት ዘርፍ በመናሪያዎች አካባቢ የሚፈጠሩ የአሰራር ክፍተቶችን ፈጥኖ በማረም ለህዝብ ተጠቃሚነት መስራት እንደሚገባ ገልጸው የነዳጅ አቅርቦት ችግር ለመፍታትና ህገወጥ አሰራሮችን ለመከላከል የተጀመሩ ስራዎችን ማጠናከር ያስፈልጋል ሲሉ ተናግረዋል። የአርሶ አደሩን ተጠቃሚነት ለማሻሻል የአትክልት ምርት ግብይት ላይ የሚገጥሙትን የገበያ ትስስር ችግር ለመፍታት በትኩረት መስራት እንደሚገባ የገለጹት አቶ አበበ የኑሮ ውድነትን ለማሸነፍ ምርትና ምርታማነትን መጨመር ብቸኛ አማራጭ በመሆኑ የግብርና ተግባራትን በመደገፍ የግብይት የልማት አቅርቦት በማሻሻል እና በቅንጅት ውጤታማ ለውጥ ማምጣት እንደሚገባ ጠቁመዋል። በበጀት ዓመቱ በስድስት ወራት የተመዘገቡ ውጤቶችን በማስጠበቅ በቀጣይ ጊዜያት በሁሉም ዘርፎች የተሻለ አፈጻጸም ለማስመዝገብ የሚታዩ ችግሮችን ለመፍታት በቅንጅት መስራት እንደሚገባም አቶ አበበ ጠቁመዋል። ከጎሬ ማሻ ቴፒ አስፋልት መንገድ ስራ ፕሮጀክት ጋር የአስፓልት መንገድ ግንባታ ስራውን በከተሞች በፍጥነት ለመጀመር ያለመ ውይይት በማሻ ከተማ ተካሂዷል። የውይይት መድረኩን የመሩት የሸካ ዞን ዋና አስተዳዳሪ አቶ አበበ ባሞ እንደተናገሩት የአስፋልት መንገድ ግንባታ ስራው በፍጥነት እንዲጀምር የከተማ አስተዳደር መዋቅሮች፣ ወረዳዎች ንብረት የማንሳትና ከካሳ ክፍያ ጋር ተያይዞ ያለውን ጉዳይ ከህብረተሰቡ ጋር በመወያየት መግባባት ላይ መድረስ ይጠበቅባቸዋል ብለዋል። የአስፋልት መንገድ ስራው ከከተማው መጀመሩ ለከተሞች እድገት ዘርፈ ብዙ ጠቀሜታ እንዳለው የጠቆሙት ዋና አስተዳዳሪው ስራውን በፍጥነት ለማስጀመር የዞኑ አስተዳደር ከከተማውና ወረዳ አስተዳደር መዋቅሮች ጋር በመሆን በልዩ ትኩረት ይሰራል ብለዋል። በውይይቱ ላይ የተሳተፉት ባለድርሻ አካላት እንደገለጹት ከንብረት ማንሳትና ካሳ ክፍያ ጋር እንዲሁም ግመታ ጋር ተያይዞ ያለውን ጉዳይ በፍጥነት ለመጨረስ ዝግጁ መሆናቸውን ጠቁመዋል። መንገዱ በሚያልፍባቸው አካባቢ ያሉ የህብረተሰብ ክፍሎች ጋርም ውይይት እንደሚያደርጉና በአጭር ጊዜ ውስጥ ወደ ተግባር እንዲገቡ ትኩረት ሰጥተው እንደሚሰሩም ገልጸዋል። በየደረጃው የሚገኙ የህብረተሰብ ክፍሎችና የሚመለከታቸው ባለድርሻ አካላት የአስፋልት መንገድ ስራው በፍጥነት ከከተሞች እንዲጀምር የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። የጎሬ ማሻ ቴፒ አስፋልት መንገድ ስራ የፕሮጀክት አመራሮችና ባለሙያዎች በበኩላቸው ከከተማ አካባቢ ንብረት የማን የማስነሳት ከይግባኝ ነጻ የማድረግ ስራ በየደረጃው በሚገኙ የመንግስት መዋቅሮች ተሰርቶ ከተጠናቀቀ በፍጥነት ማሽነሪዎችን በማስገባት የአስፓልት ግንባታ ስራውን ለመጀመር ዝግጁ መሆናቸውን ጠቁመዋል ሲል ባልደረባችን ካሰውን ደንበሎ ዘግቧል። የሸካ ዞን ጤና መምሪያ የእናቶች ጨቅላ ህጻናትና ስርዓት የምግብ ዳይሬክቶሬት የ2017 ዓ ም የሰባት ወራት እቅድ አፈጻጸም ግምገማና የመደበኛ ክትባት ማጠናከሪያ የውይይት መድረክ በማሻ ከተማ አካሂዷል። መድረኩን በንግግር የከፈቱት የሸካ ዞን ዋና ይቅርታ የሸካ ዞን ጤና መምሪያ ኃላፊ አቶ ምሩ ወይሳ እንደገለጹት የጤና ተቋማት የአገልግሎት አሰጣጥ የእናቶች ቅድመ ወሊድ ና ድህረ ወሊድ ላይ ያሉ ችግሮች በዞኑ የህጻናት መቀንጨር የተስተዋሉ መምጣታቸውን ከስርዓተ ምገባ ጋር ተያይዞ የሚስተዋለውን ክፍተት ለማረም መሆኑን ተናግረዋል የዞኑ ክትባት ፕሮግራም አስተባባሪ አቶ ገረመው ጭቶ የመወያያ ሰነድ ባቀረቡበት ወቅት የእናቶች ቅድመ ወሊድ ና ድህረ ወሊድ የህጻናት ክትባትና ስርዓተ ምገባ ጋር ተያይዞ በሰባት ወራት ውስጥ የተሰራውን ስራ በዝርዝር አቅርበዋል። በመድረኩ የብልጽግና ፓርቲ ሸካ ዞን ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለማየሁ አለሙ፣ የከተማና የወረዳ አስተዳዳሪዎች፣ በየደረጃው የሚገኙ የጤና ተቋማት ባለሙያዎችን ጨምሮ ሌሎች ባለድርሻ አካላት ተሳትፈዋል፤ ስትልም ትዕግስት በዛብህ ዘግባለች። የጤና ተቋማት ለህብረተሰቡ በሚሰጧቸው አገልግሎቶች የማህበረሰብ አስተያየት መመዘኛዎችን በመጠቀም የአገልግሎት አሰጣጡ መገምገም እንደሚያስፈልግ ተገለጸ። ይህም የተገለጸው የሸካ ዞን ጤና መምሪያ የእናቶች ጨቅላ ህጻናትና ስርዓተ ምገባ ዳይሬክቶሬት የ2017 ዓ ም የሰባት ወራት እቅድ አፈጻጸም ግምገማና የመደበኛ ክትባት ማጠናከሪያ የውይይት መድረክ በማሻ ከተማ ባካሄደበት ወቅት ነው። ዘገባው የባልደረባችን ሀና ግርማ ነው። ለተጨማሪው አማኑኤል ምትኩ በሸካዞን ባሉ ጤና ኬላዎች የእናቶችና ህጻናት ጤና መረጃ ያያዝ ላይ በተሰራው የክትትል ስራ የተሻለ የመረጃ ያያዝ መኖሩን የሸካዞን ጤና መምሪያ የልማት እቅድ ዝግጅት ክትትልና ግምገማ ቡድን መሪ አቶ ብሩህ ተስፋዬ የመረጃ ልውውጥ ሰነድ ባቀረቡበት ወቅት አንስተዋል። የመረጃ ልውውጥ ስርዓት በተገቢ ሁኔታ መደረጉ ለግብአት አቅርቦትና በቀጣይ ለሚሰሩ ስራዎች ወሳኝ መሆኑ በትኩረት መሰራት እንዳለበት ጠቁመዋል። ባለፉት ሰባት ወራት ውስጥ የበሽታዎች ልየታ ስራ ላይ ችግሮች መኖራቸውን ያነሱት አቶ ብሩህ ለዘርፉ ትኩረት ሰጥተው መስራት እ እንደሚያስፈልግ ተናግረዋል። የህጻናትን ጤና ለመጠበቅ ምንም ክትባት ሳይወስዱ አንድ ዓመት ለሞላቸው እና እስከ አንድ ዓመት ጊዜ ክትባት ያልጨረሱ ህጻናት እስከ አምስት ዓመታቸው ክትባት ለመስጠት አዲስ አሰራር መዘርጋቱን የሸካዞን የክትባት ፕሮግራም አስተባባሪ አቶ ገረመው ጭቶ ተናግረዋል። ለእነዚህ ህጻናት ልይታ በማድረግ አስፈላጊው ክትባት እንዲሰጥም አቶ ገረመው ለጤና ባለሙያዎች እና ለጤና ኤክስቴንሽን ባለሙያዎች ገለጻ አድርገዋል። የጤና ተቋማት ለህብረተሰቡ በሚሰጧቸው አገልግሎቶች የማህበረሰብ አስተያየት መመዘኛዎችን በመጠቀም የአገልግሎት አሰጣጡን መገምገም እንደሚያስፈልግ እንደሚፈልግም በመድረኩ ተመላክተዋል። የሸካ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለማዩ አለሙ ለጤና ተቋማት በእናቶችና ህጻናት ጤና ላይ እንዲሁም በመረጃ ል ዙሪያ የተሻለ አፈጣጠም ያላቸው ተቋማት እንዳሉ ሁሉ ክፍተት ያለበት ተቋማትን በመኖራቸው ትኩረት እንደምሻ አንስተዋል። አክለውም የጤና ባለሙያዎች የሙያ ስነ ምግባርን በጠበቀ መልኩ አገልግሎት እንዲሰጡ ጥሪ ያቀረቡ ሲሆን የማህበረሰብ አስተያየት መመዘኛዎችን በመጠቀም የአገልግሎት አሰጣጡን መገምገም እንደሚያስፈልግ አጽንኦት ሰጥተዋል። በመድረኩ የሸካ ዞን የብልጽግና ቅርንጫ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለማየሁ አለሙ፣ የከተማና የወረዳ አስተዳዳሪዎች፣ በየደረጃ የሚገኙ የጤና ተቋማት ባለሙያዎች፣ ጽህፈት ቤት ኃላፊዎችና ባለድርሻ አካላት ተሳትፈዋል። አድማጮች ከማሻ ኤፍኤም ዜናዎቻችን እንደቀጠሉ ናቸው። በማሻ ወረዳ ባህል ቱሪዝምና ስፖርት ጽህፈት ቤት አዘጋጅነት ለተከታታይ አምስት ቀናት ሲካሄድ የነበረው ውድድር ተጠናቋል። በስድስት ክላስተርና ወረዳ ፖሊስ መካከል ለአምስት ቀናት የተደረገው ወረዳ አቀፍ የእግር ኳስ ጨዋታ ተጠናቋል። በመድረኩ ንግግር ያደረጉት የማሻ ወረዳ ምክትል አስተዳዳሪና መንገድ ትራንስፖርት ደህንነት ጽህፈት ቤት ኃላፊ አቶ ተግባሩ ኢዳሮ ጨዋታው ፍጹም ስፖርታዊ ጨዋነት በተላበሰ መልኩ

እንዲቀጥል ድጋፍ ላደረጉ አካላት ምስጋና አቅርበው በዞን ደረጃ ለሚካሄደው ውድድር ወረዳውን የሚወክሉ ስፖርተኞችን የሚመለመሉበት ነው ብለዋል። የማሻወረዳ ባህል ቱሪዝምና ስፖርት ጽፈት ቤት ኃላፊ አቶ ባህሩ ተስፋዬ የውድድሩ ዓላማ የማሻወረዳን ለዞን ሻምፒዮና የሚወክል ስፖርተኞችን መመልመል እንደሆነም ተናግረዋል። በመጨረሻም ቀን ጨዋታም አበሎ ክላስተርን ከወረዳ ፖሊስ ያገናኘው የፍጹም ጨዋታ በአበሎ ክላስተር አራት ለባዶ በሆነ ውጤት ት በማሸነፍ ዋንጫውን ያነሳ ሲሆን የኢና ክላስተር የጸባይ ዋንጫ ተሸላሚ በመሆን አጠናቀዋል። በዚህም መሰረት ልዑል ሼቱ ኮከብ ተጫዋች ሆኖ ሲመረጥ ልዑል መኮንንና አንድ ቤት ሻው ሆኖ በጋራ ኮከብ ጎል በአግቢ በሆነው ውድድሩ ተጠናቀዋል። ስልም አማኑኤል አማኑኤል ምትኩ ዘግቧል። ወጣቶችን ገዲ ትርክትን በማጽናት ህብረ ብሔራዊ አንድነትን ለመገንባት ያለመ ሚና ከፍተኛ መሆኑ ተገለጸ። ጠንካራ የወጣቶች ክንፍ ለጠንካራ ፓርቲ መሰረት ነው በሚል መሪ ቃል በሁለተኛ የብልጽግና ፓርቲ መደበኛ ጉባኤ አቅጣጫዎችና ውሳኔው ዙሪያ የብልጽግና ፓርቲ ወጣቶች ክንፍ ሚና በሚል የውይይት መድረክ በ በሸካ ዞን ቴፒ ከተማ ተካሂዷል። ዘገባው የባልደረባችን አስቻለው አየለ ነው። ልጅ አለም ማሞ ተጨማሪ አለው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ኃላፊ አቶ ሰይድ ኢብራሂም በመክፈቻ ንግግራቸው እንደገለጹት ወጣቶች የነገ ሀገር ተረካቢ ብቻ ሳይሆኑ ገንቢ የሆኑ ሀሳቦችን በማፍለቅ ለሀገር ሁለንተናዊ እድገት አሻራቸውን ማኖር ይጠበቅባቸዋል ብለዋል። በበጎ ፍቃድ አገልግሎት፣ በሰላም ግንባታ፣ በልማት ስራዎች ወጣቶች ግንባር ቀደም በመሆን የፓርቲውን ተልዕኮ በጋራ መፈጸም ላይ ትኩረት ማድረግ እንደሚያስፈልግ ገልጸዋል። በብልጽግና ፓርቲ ሸካዞን ቅርንጫፍ ጽህፈት ቤት የፖለቲካና የህዝብ ግንኙነት ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ዘሪውን አንደመው በበኩላቸው በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ አቅጣጫዎችና ውሳኔዎች መሰረት የወጣቶችን ተጠቃሚነት ሊያረጋግጡ በሚችሉ ጉዳዮች ላይ ፓርቲው በትኩረት እየሰራ ይገኛል ብለዋል። በመሆኑም ወጣቶች በፖለቲካዊ ኢኮኖሚያዊና ማህበራዊ ዘርፎች በመሳተፍ በመንግስት የተጀመሩ የልማትና የመልካም አስተዳደር ስራዎችን በመደገፍ የጋራ ተጠቃሚነትን ማረጋገጥ እንዳለባቸው ገልጸዋል። የቴፒ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊና ዋ ዋና የመንግስት ተጠሪ አቶ ዋሲውን አውሎ በወቅቱ እንደተናገሩት እንደ ሀገር ብዙ ቁጥር የያዙት ወጣቶች ከመሆናቸው አንጻር ባላቸው እውቀት ሀገርን በሁሉም ዘርፍ ማገልገል ላይ ትኩረት ማድረግ ይጠበቅባቸዋል ብለዋል። የከተማውን አልፎም የዞኑን ልማት ለማፋጠን እና ሰላምን ለማጽናት ወጣቶች እያደረጉ ያሉት ተሳትፎ የሚመሰገን እንደሆነ ገልጸው ይህም ተጠናክሮ ሊቀጥል እንደሚገባ ጠቁመዋል። በብልጽግና ፓርቲ ሸካ ዞን ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወጣት ሳይሉሽ ግዛው በሁለተኛ የብልጽግና ፓርቲ መደበኛ ጉባኤ ጣጫዎችና ውሳኔዎች ዙሪያ የወጣቶች ሚና የሚል የመወያያ ሰነድ ባቀረቡበት ወቅት ወጣቶች ገዢ ትርክትን በማጽናት ሕብረ ብሔራዊ አንድነትን ለመገንባት ያላቸው ሚና ከፍተኛ መሆኑን አንስተዋል። በቀረበው ሰነድ መነሻ በመድረኩ የተሳተፉ ወጣቶች በበኩላቸው ብልሹ አሰራሮችን በማስወገድ የወጣቶች ስራ እድል ፈጠራ ላይ ትኩረት ማድረግ እንደሚገባ ጠቁመው ለኑሮ ውድነት ምክንያት የሆኑ ነገሮችን በመፈተሽ መፍትሄ ማበጀት ትኩረት ማድረግ እንደሚያስፈልግም ጠቁመዋል። በመድረኩ የክልሉ ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወጣት ሰይድ ኢብራሂም በብልጽግና ፓርቲ ሸካ ዞን ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ዘሪውን አንደሞን ጨምሮ የብልጽግና ፓርቲ ወጣቶች ክንፍ ስራ አስፈጻሚ ኮሚቴ አባላት፣ የወጣት ክንፍ አመራሮች እንዲሁም የከተማ ወጣቶች ተሳትፈዋል። የክልሉ ጤና ቢሮ ሊያመያ መጀመሪያ ደረጃ ሆስፒታል ከ3 ሚሊዮን ብር በላይ ግምት ያላቸው የህክምና መገልገያ ቁሳቁሶች ድጋፍ አድርጓል። ድጋፉ የሆስፒታሉን አገልግሎት አሰጣጥ ይበልጥ ለማሻሻል እንደሆነም ተነግሯል። ድጋፉን ያስረከቡት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ጤና ቢሮ ኃላፊ አቶ ኢብራሂም ተማም እንደገለጹት ድጋፉ በሆስፒታሉ የሚሰጠውን የአገልግሎት አሰጣጥ ይበልጥ ለማሳለጥ እና በፌዴራል መንግስት የተጀመረው የህንፃ እድሳት ስራ ሲጠናቀቅ ተጨማ አስተማሪና አስፈላጊ የሆኑ ቁሳቁሶችን ቀድሞ ለማሟላት ታሳቢ ያደረገ መሆኑን ገልጸዋል። ለሆስፒታሉ ድጋፍ ከተደረጉ ቁሳቁሶች መካከል የላቦራቶሪ ማይክሮስኮፕ፣ አልጋ፣ የአልትራሳውንድና የቀዶ ጥገና ቁሳቁሶችና ሌሎችም እንደሚገኙና አጠቃላይ ከሶስት ሚሊዮን ብር በላይ የሆነ ወጪ የወጣባቸው መሆኑን ገልጸዋል። አያይዘውም የሆስፒታሉን ደረጃ ለማሳደግና አዳዲስ አገልግሎቶችንም ጭምር ለማስጀመር በዞኑ መንግስት በኩል እየተደረገ ያለው ጥረት የሚበረታታና መናገር ያለበት መሆኑን ጠቁመው መሰል ድጋፎች ተጠናክረው እንደሚቀጥሉም አክለዋል። በርክክቡ ወቅት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም፣ የዞኑ ጤና መምሪያ ኃላፊ አቶ ኡቴ አየሌን ጨምሮ የሆስፒታል ስራ አስኪያጅ እና ባለሙያዎች እንዲሁም ሌሎች ባለድርሻ አካላት የተገኙ ሲሆን በመጨረሻም የህንፃ አድሳት ስራ ያለበትን ደረጃ መልከታ ማድረጋቸውን የዘገበው የኮንታ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ከታላቁ የኢትዮጵያ ህዳሴ ግድብ በቀን ከ14 ሺ ቶን በላይ የአሳ ምርት የሚገኝበት አቅም መፈጠሩን በግብርና ሚኒስቴር አሳ ሀብት ልማት ዴስክ ኃላፊ ዶክተር ፋሲል ዳዊት ገለጹ የዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው በዛብህ ታደሰ ዝርዝር አለው ኢትዮጵያ ምቹ የዓሳ ሀብት ቢኖራትም በተለያዩ ተግዳሮቶች ምክንያት በዘርፉ ተጠቃሚ ሳትሆን መቆየቷን በግብርና ሚኒስቴር አሳ ሀብት ልማት ዴስክ ኃላፊ ዶክተር ፋሲል ዳዊት ተናግረዋል። በአገር ደረጃ ከጊዜ ወደ ጊዜ የአሳ ልማት ዘርፍ ማነቆ የሆኑ ተግዳሮቶችን ለመፍታት ምርትና ምርታማነትን በማሳደግ ከዘርፉ ተጠቃሚ ለመሆን ትኩረት መሰጠቱን ተናግረዋል። በዚህም በዓሳ ምርታማነት ለውጥ እየተመዘገበ መሆኑን አንስተው በታላቁ የኢትዮጵያ ህዳሴ ግድብ ውስጥ የአሳ ሀብት ልማት ተጨባጭ ለውጥ ማምጣት መቻሉን በአብነት ጠቅሰዋል። በግድቡ በስፋት ተፈላጊ የሆኑ የአሳ ዝርያዎች እየተመረቱ መሆኑን ጠቅሰው በዚህም በቀን ከ14500 ቶን በላይ የአሳ ምርት የሚገኝበት አቅም መፈጠሩን አብራርተዋል። በሕዳሴ ግድብ ውስጥ የተለያዩ የአሳ ዝርያዎች መኖራቸውን የገለጹት ዶክተር ፋሲል የሚመረተው አሳ ተፈላጊነት ከፍተኛ መሆኑንም ጨምረው ተናግረዋል። ዘርፉ ካለው ኢኮኖሚያዊ ጠቀሜታ ባለፈ ለዜጎች የስራ እድል በመፍጠር ረገድ ትልቅ አስተዋጽኦ እያበረከተ እንደሚገኝም ገልጸዋል። እንደ ኃላፊው ገለጻ በቀጣይ የአሳ ምርትን የበለጠ ለማሳደግ የአሳ ጫጩቶችን ማሰራጨትና አሳ በሌለባቸው የውሃ አካላት ላይ አሳ የሚመረትባቸውን ሁኔታዎችን ማመቻቸት እንዲሁም የግንዛቤ ማስጨበጥ ስራዎች በትኩረት እየተሰራ ይገኛል። በቤንሻንጉል ጉሙዝ ክልል ግብርና ቢሮ የአሳ ሀብት ባለሙያ አቶ ቡሽን ፋፋ በበኩላቸው የህዳሴ ግድቡ በክልሉ የአሳ ምርት መመረቱ የክልሉን ብሎም የሀገርን ኢኮኖሚያዊ ተጠቃሚነት በማረጋገጥ በኩል ከፍተኛ ሚና እንዳለው አንስ ተዋል። በዘርፉ 64 ማህበራት መደራጀታቸውንና ከእነዚህም ውስጥ 3ት ማህበራቶች የስራ ዕድል ተጠቃሚ እንዲሆኑ መደረጉን አስታውቀዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። በቀጣይም ወደ ስራ ያልገቡ ማህበራትን ወደ ስራ ለማስገባት ከባለድርሻ አካላት ጋር በቅርበት እየተሰራ እንደሚገኝ ጠቁመዋል። በመጨረሻም ከውጭ በደቡብ ኮሪያ ሳንቺንግ ግዛት ከቁጥጥር ውጪ በሆነ የሰደድ እሳት አደጋ 24 ሰዎች ህይወታቸው ሲያልፍ 26ቱ ደግሞ አካላዊ ጉዳት እንደደረሰባቸው ተገልጿል። ህይወታቸውን ካጡና ጉዳት ከደረሰባቸው ሰዎች እድሜያቸው በ60ና 70 ዓመት ውስጥ የሚገኙ ነዋሪዎች ከፍተኛ ቁጥጥር እንደሚይዝም ተጠቅሷል። ቀናትን ያስቆጠረው ሰደድ እሳቱ በደረቃማ የአየር ሁኔታና በከባድ ነፋስ ሳቢያ የተባባሰ መምጣቱ የተጠቆመ ሲሆን በርካታ ጥናታዊ ቅርሶ ና ቤተ መቅደሶች መውደማቸውም ተገልጿል። በዚህም ከ17 ሺ በላይ ሄክታር በእሳት የወደመ ሲሆን ይህም ታሪካዊ ቦታዎችና መሰረተ ልማቶች ያካተተ ነው። እሳቱን ለመቆጣጠር ከዘጠኝ ሺህ በላይ የእሳት አደጋ ሰራተኞች በምድርና በወታደራዊ ሄሊኮፕተር እየተረባረቡ መሆኑ ተገልጿል። ከ27 ሺህ በላይ ዜጎች ከመኖሪያ ቤታቸው እንደተፈናቀሉ ምክንያት መሆኑን የሰደድ እሳቱ ሀገሪቱ በታሪኳ ለመጀመሪያ ጊዜ ያስተናገለችው ከባድ የሰደድ እሳት አደጋ መሆኑም ኢንዲፐንደንት በዘገባው ጠቁሟል። ስልም የኢትዮጵያ ብሮድካስት ዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስሉ ነበረ። ዜናዎችን በመምራት አብሬያችሁ ቆይታ ያደረኩት ምንተአምር አስፋው ነበርኩኝ። ከቀሪ የሬዲዮ ጣቢያ መሰናዷችን ጋር መልካም ጊዜ ይሆንላችሁ።